እንግዲህ እቺ የአስራ ሁለት አመት ህፃን ልጅ ነች። እያት በቢላ ነው እንግዲህ አግለው በቢላ ፊቷን ሰው የሰው ፍጡር እንደዚህ አያደርግም። እውነት ለመናገር በዚህ ልክ ከሰውነት ወጦ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር ለሊላህ ወኢና ኢለይሂ ራጂዑን። እቺ ልጅ በምስሉ ላይ የምትመለከቷት ልጅ 12 አመቷ ነው እና በኢትዮጵያ የሰው ቤት ተቀጥራ ስትሰራ መዳሟ እንደዚህ ፊቷን ያደረገችው ብለዋ አግላ ፊቷን ስታቃጥላት እጇ፣ ጀርባዋ በሙሉ ጠባሳ በጠባሳ ነው የሆነው። ስደበድባ ስትቀጠቀጣት ከርማ ማለት ነው እኔ ከኢትዮጵያ መዳሞች የስደት የማላቃቸው በምንም የማነገናኝ መዳሞች ገልብ ተገልብጦ ቢያሰሩኝ እንኳን አይቆጭኝም። አሰላሙ አሌይኩም ወራህመቱላህ በረካቱ ውድና የተከበራችሁ ውድ ተመልካቾች፣ እንዴት ናቸው? እንደምን ቆያችሁ? ከኔ ጋ ውል ሰላም ነው፣ አልሐምዲላ። ዛሬ እጅግ በጣም በሚያሳዝን ነገር ነው ወደ እናንተ የመጣሁት። እቺ በምስሉ ላይ የምትመለከቷት ህጻን ልጅ ገና አስራ ሁለት አመቷ ነው እና ተመልከቱ፣ በዚህ እድሜዋ እንግዲ የሰው ቤት ተቀጥራ ትሰራለች። የቀጥ የሰው ቤት ተቀጥራ በምትሰራበት ቤት መዳሟ እንደምትመለከቱት ብለዋ በእሳት አግላ ፊቷን እንደዚህ ስታደርጋት፣ እንዲሁም ደግሞ የተለያየ የሰውነቷ ክፍል ብታዩት ጦቃቅሮ እንዳለ ሰውነቷን በዱላ ነው ሺ ባስታረጋት የነበረው። አልሐምዱሊላህ በወንድሞቻቸው ርብርብ፣ የአካባቢ ሰው ርብርብ ሴትዮዋ እንድትያዝ አሰሪዋ ማለት ነው እንድትያዝ ተደርጎ አሁን ላይ በፖሊሶች ቁጥጥር ስር ተይዛለች። ይህ መያዟ ደስ የሚል ነገር ነው፣ ግን ግን ከኢትዮጵያ ማዳሞች የሰው ሀገር ማስወደድ ማዳሞች እንደፈለጉ ያደርጉኝ። ተመልከቱ እዩዋቸው፣ እዚህ ጋር ተመልከቱ እጇን እንዴት እንደበለዘ በዱላ ብዛት ማለት ነው። ለምን ካልፈለጋችሁ ለምን አታወጡም? ግን የኢትዮጵያ ማዳሞች ግን ምን አይነት ሰዎች ናችሁ? መቼም ህግ ምንም አይልም። እቺና ተመልከቱ አሁን ላይ ከፖሊስ አጠገብ ስትሄድ የነበረው ሴትዮዋ ማለት ነው፣ ታይዛለች። ግን ምናችሁን የሚያማችሁ የሰው ልጅ ልትቀጠቅጡ ነው እንዲ የምታስገቡት? እናንተ ልታሰሩ እኮ ነው የምታስገቡት። የሀገራችሁን ልጅ የሀገራችሁን ዜጋ ምስኪን መታ ቤታችሁ ስትሰራ ያጠፋችሁ ነገር ካለ ለራሷ መናገር ካልሆነ ደግሞ መሸኘት የሚባል ነገር እኮ አለ። ይሄን ያህል ያልወለዳችሁትን ልጅ ጠባሳ በጠባሳ አድርጋችሁ ስደበድቡ የምታሰሩት ሌሽ አታስወጡም? ከቤታችሁ ችግር ካለ አስወጡ፣ ሸኛቸው ወደ ቤተሰቦቻቸው። በዛ ላይ ሕፃን ናት ገና ናት። የፈለገ ነገር አትፍታ ከሆነ ለቤተሰቦቿ መናገርና ከቤት ማስወጣት ነው። ለምን በዚህ ልክ ትደበድባላችሁ? መቼ ሀገራችን ህግ የለም ብላችሁ ነው እንደፈለጋቸው የምትሆኑ? ሲጀመር እቺ ልጅ አሁን የሰው ቤት ተቀጥራ ልትሰራ እድሜዋ አልደረሰም። ግን በሆነ ችግር ወይ ቤተሰቦቿ ችግር ላይ ሆነው ቤተሰቦቿን ለመደገፍ ይሆናል በዚህ እድሜዋ መታየ የምትሰራው ስለዚህ አንጂ ኃላፊነት ወተሽ እስካል አሰራሽ ድረስ ከቤት ማስወጣት ነው ያለብሽ፣ ችግር ካለብሽ ደግሞ። ገና ልጅ ናት ብዙ ነገር ማወቅ ይጠበቅባታል። ብዙ ነገር ማስተማር የሚጠበቅባት ልጅ ናት። ብዙ ነገር ማስተማር ሲገባ ምንም ጠፍቶ ቢሆን ለምንድን ነው እጃችሁን የምታነሱት? ለምንድ ነው ሰራተኛ ላይ እናንተ እንደፈለጋችሁ የምትወሩት? ሰራተኛ በቃ ካልደበደባችሁ የቀጠራችሁ አይመስላችሁም። ለዱላ ኳ አይደለም ሰራተኛ የምታስገቡት። ወይኔ፣ ወይኔ እስኪ ቪዲዮን ተከታትለን ቪዲዮን አይታችሁ ተመልክታችሁ እንመልሳለን። ቪዲዮን እዩትማ ሁላችሁም፣ ሼር ኮፕሊንክ አድርጉቴን፣ ሼር ኮፕሊንክ። ሁሉም ሰው ማየት መቻል አለበት። እንግዲህ እቺ የአስራ ሁለት ዓመት ህጻን ልጅ ነች። እያት በቢላ ነው እንግዲህ አግለው በቢላ ፊቷን። ሰው የሰው ፍጡር እንደዚህ አያደርግም። እውነት ለመናገር በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር ች የምታያት ምስኪን ህፃን የቤት ሰራተኛ ነች። እንዲ ያድርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት። ማን ርብቃ ስንት አመትሽ ነው? እስኪ ጅሽ አዩ ምን ምታያት እንግዲህ ኢትዮጵያውያን ናት በስተ መጨረሻ ሩስልን በስተመጨረሻ ባደረግነው ተደረገው ወንጀለኛ አሳልፈን ሰጠናል በፖሊስ ቁጥጥር ስር ውስጥ ወላለች ከኮንዶሚኒየም ይወረደች ነው ወንጀለኛ ይችን ትመስላለች እንግዲህ እንደሰማችሁት ነው ልጅቷ አልহামዱሊላ አካባቢ ሰው እንዲሁም ወጣቶች ተረባርበው ሴቱ ለህግ ህግ እንድትቀርብ አድርጓል ግን ሴቱ ደግሞ በህግ መጥቀጣት አለባት እንኳን ልጅ የተሆናለች ብላ እንኳን አላሰበችም ለስሙ ናት። እንደዚህ ስትቀጠቅጣት የነበረው ማለት ነው። ለማንኛውም እዚያ ጋር የምትገኙ ወጣቶች፣ የአካባቢ ሰዎች ሀቂቀተን ልትደነቁ ይገባል። በየቤቱ እንደዚህ የሚያስለቅሱ መዳሞች ስላሉ፣ በየቤቱ እንደዚህ የሚያደርጉ አሰሪዎች ስላሉ አሁንም ትኩረት ሰጥታችሁ ህጻናቶችን ቀጥረው እንደዚህ የሚደበድቡ እንደዚህ የሚያደርጉ ከሰውነት ተራ የሚያስወጡ በርካታ የኢትዮጵያ አሰሪዎች አሉ። ለሰው ልጅ ርህራሄ የሌላቸው እነሱ ቤት ስራ እንዲሰራላቸው እንዲያሰሩ የሚቀጥረው ነገር ግን ድብደባ ጭምር ስራ የሚመስላቸው ደብድቦ የሚያሰሩ የሚመስላቸው ብዙ የኢትዮጵያ አሰሪዎች አሉ። ስለዚህ አሁንም ቢሆን ሌሎችም ለህግ እንዲቀርቡ አድርጉ፣ እቺ እህታችንም ፍትህ እንድታገኝ አድርጉ። ብቻ አስሮ እሷ ገንዘብ ስላላት በዋስተል መለቀቅ ምናምን አደለም። እቺ ልጅ በዚህ እድሜ እንደዚህ ስትቀጠቀጥ፣ እስከዚህ እንደዚህ ሰውነቷን ስታደርግ፣ እንደዚህ ብለዋ ያጋለች ፊቷን ስታቃጥላት እናንተ የጭካኔ ጭካኔዋ ግን ቢላዋ አቃጥላ ፊቷ ላይ ስጋ አስባችሁታል። በፊቷ ስጋ ላይ ስታደርግ ምን ያህል ምን ብታደርግ ነው እንደዚህ? ወይኔ አረቦች ይግደሉኝ፣ ወላሂ ላዚም አረቦች ይግደሉኝ። ከስንት አንዳንድ ነው አስቸጋሪ አሰሪዎች ይኖሩ እንጂ ሰው ላይ እንደዚህ የሚያደርጉ በፍጹም የሉም። ከኛ አበሾች ብትሞቱ ብትሞቱ ፈለጋችሁ ብትቸገሩ የፈለጋችሁ ነገር ብትሆኑ አፈር ድሜ ብትበሉ አበሻ ቤት ተቀጥራችሁ እንዳትሰሩ። አበሻ ቤት እያየን ነው። በተለያየ አረብ ሀገርም ሆኖ አበሻ ሆኖ አበሾቹን የሚቀጥሩ አሉ። ስቃይ እንጂ አንድ ቀን መልካም ነገር ሲያወሩ ሰምተን አናውቅም። ማሰቃየት ነው ስራቸው። እና ኢትዮጵያም ላይ ደግሞ እንደዚህ ያሉ ጨቅላ ህጻናትን ይቀጥሩና እንደዚህ ነው የሚያደርጉት። እና የፈለጋችሁ ቢሪባችሁ ለምን አትሞቱ። ማበሻ ቤትን ከመቀጠር ተቆጠቡ። ወላሂ ርህራሄ የሚባል ነገር የላቸውም እዝነት የሚባል ነገር የላቸውም። እናንተ ረፍት እንድታደርጉ አይፈልጉም። ሀያ አራት ሰዓት ስትሰሩ እንድትቆዩ ነው የሚያደርጉት። ጭራሽ ብለው ብለው ዱላ ራሱ ስራችሁ አድርገው የሚያስቡ ሰዎች አሉ። ተኸየሉ አሁን እቺ ልጅ አሁን ምንስ ብታጠፋ በዚህ ልክ ትመታለች? ምን ምን አለ ክላስ ካልፈለጋችሁ፣ ችግር የሚፈጠርባችሁ ከሆነ ከቤታችሁ አስወጡ። በጣም የሚበዛ ነገር ከሆነ ቢያንስ እንኳን ወንጀል የሚያደርግ ወንጀል የሚያደርስ ጥፋታት ፍታ ከሆነ ለህግ አሳልፋችሁ መስጠት። ሲጀመር በዚህ እድሜዋ ራሱ መቅጠር ወንጀል ነው፣ ያስቀጣል። ገና አስራ ሰባት አመት አስራ ስምንት አመት አልሞላት ምች ልጅ በአስራ ሶስት አመቷ ነው እንግዲህ በቤት ስራ አስገብታ ትምህርት እየተማረች አይደለም እያሰራቻት። በዚህ ልክ ደግሞ የቀጠቀጣቻት ያለችው። ወይኔ ያደጉ ሀገራቶች አላገኙሽም። ያደጉ ሀገራቶች አልተገኙም። ወላጆቿ ነበር ጭምር የሚያዙት የወለዷት ወላጆቿ ጭምር ነበረ የሚያዙ የነበረው። በህግ ይያዙ ነበር ግን ምን ያደርጋል፣ ሀገራችን ሕግ የሚባል ነገር የለም። ለሰው ልጅ ቦታ የለውም። የሀገራችን መንግስት ያለው በቃ የሆነ አላ ለአተክልት ለፍራፍሬ የሆነ በቃ ለአረንጓዴ ነገር ነው ቦታ ያለው። የሰው ልጅ እንደፈለገ ብትደረጉ ምንም ጣጣ የለውም። ለማንኛውም እኔ ማለት የምፈልገው ነገር ከአበሻ ቤት ተቀጥሮ ከመሰራት ተርቦ መኖር ይሻላል። ምንም ሳትበሉ ተርባችሁ ብትኖሩ ይሻላችኋል። እና ለዚች ልጅ ደግሞ ፍትህ እንጠይቃለን። ፍትህ እንድታገኝ ሁላችሁን ቪዲዮ ሼር አድርጉት። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላ በረካቱ